ወደ እናንተ የሚመጣ ነገር በሙሉ ይዞት የሚመጣው ነገር አይታወቅም። ስለዚህ በጣም መጠንቀቅ አለባችሁ። ቴክር አንዳንዴ ሲያቅለበልባችሁ እ ድሮ በፊት ማለት ነው። በተለይ ውፍ ያንን ዘመን ተመልሼ ማንሳት አልፈልግም። በጣም ስስክ ወይ ነገ ኦሮሚያ ላይ የሆነ ነገር እንዳይሆን በጣም መሳቅን የፈራሁበት ጊዜ ነበረ እና በጣም ተሳቅን ተሰብስበን እንደዚህ ሶሻል ሚዲያ ላይ ምናምን ወይ የበሆነ ነገር ከሳቅን ሰባት ሰዎች ተገደሉ አምስት ሰዎች ሞቱ ህፃናቶች በዚህ ሆኖ በጣም ነበር የሚደብረው አከሌ ሞተ አከሌ ተገደለ ምናምን ዝም ካላችሁ ይሻል ነበር ሞቱ እና የሚመጡ ነገሮች በሙሉ ወደ እናንተ የሚመጡ ነገሮች በሙሉ አንዳንዴ ሲመጡ መልካም ነገር ይዘው እንዲመጡ ጸልያችሁ ተቀበሏቸው አንተና ይዘይን ግን አትሄድ በሉት፣ ወይም መከራ አታምጣብኝ። ቤትም ቢሆን ሀብትም ቢሆን ልጅም ቢሆን ጋብቻም ቢሆን ና አንዳንድ ጊዜ ኦኬ አደራ የሰላም አርግልኝ በረከትን አርግልኝ ማለት ነው እንጂ አንዳንድ የሀብት ሲመጣ ልጅህን ይነሳሃል ወይ የታመመ ልጅ ይሰጥሃል። እና አንተ የፈቀድከውን ስጠኝ ማለት ነው። ዶክተር ወዳጀ አንዳንዴ የሚለው ነገር አለ እና እኔን የሚያደምጠኝ ይመስለኛል ይ አንድ አይነት ነገር ምንናገር ይመስለኝ እና እግዚአብሔር የሚፈልገውን ነገር ይጠቅማል። ያለን ነገር አመቻችቶ ነው የሚሰጥ። ሳጠይቀው ራሱ ይሰጣል። ግን እሱ ነው ያለን። ይሄ ነገር አይሆንም ያለን ነገር በጉቦ በሙስና በገንዘብ በዘመድ አስጨርሰህ ከሄድክ ወይንም ደግሞ ያንን ነገር ካገኘ መጥፊያ ሊሆን ይችላል። ምክንያቱም እግዚአብሔር ሳይፈቅድ አንተ በራስ በግል ነው በጉልበት ስለመጣሁ እና እግዚአብሔር የከለከለበት ምክንያት አለው ይላል እ ሁል ጊዜ ሁል ጊዜ የሆን ነገር አልሆንም ሲል አልታገልም፣ አልታገልም፣ ወይ ስጠኝ፣ ወይ ተሆነ ለበቃ ስላልሆነኝ ነው ነው የምልህ እግዚአብሔር ስላልፈለገው ነው። በሚፈልግበት ሰዓት ስጥ እፈልጋለሁ እና ይገርምኛል። ለምን የፈለገ ነገር አይሆን? ለምን የፈለገ ልጅውን፣ ባሊውን፣ እናቱን፣ አባት እሱ በፈቀደኝ ቦታ ያኖረኝ ነው የምለው ምክንያቱም እኔ ነው መኖር ያለብኝ። እና አንዳንድ ጊዜ ቤተሰብ እንኳን የሆነ ሰው ይሄ ነገር ምናልባት አስብበት ምናምን ሲልህ

እኛ ጥደሽ ስንል እነሱ አንድ ጊዜ ዋ ውስጥ ሲገቡ፣ አንድ ጊዜ በአንገታቸው የሆነ ነገር ሲያንቃቸው፣ አንድ ጊዜ ጉድጓድ ሲገቡ፣ አንድ ጊዜ እንቅልፍ የለም ብለው ሰላሳ ኪኒ ሲወጡ እንዲህ ሲሉ ልክ ጠዋት ሲነጋ ይነሱ አብሮቹ ይነሳሉ። አብሮቹ ይነሱና እንዴት አዲስ ሰላም ግፍት በሰላም በሰላምተኛው መኪናቸው ላይ ተጠጥለው፣ አንቺ ደግሞ በእግርሽ እንቁጭ እንቁጭ እያልሽ ትሄጃለሽ። ግን ሰላም በጣም ሰላም አለሽ። እሱ በመኪና እየሄደ ራሱ ደክሞት ሞታል። ምክንያቱም አልተኛማ። አንቺ ግን እግዚአብሔር ጉልበቱን ሰቶች ሁለት እግርሽን አጠንክሮልሽ ቀድመሽ ትደርሸዋለሽ። የምትፈልጊበት ቦታ ቀድመሽ ሰርተሽ፣ አሁንም ተመልሰሽ ኖርማል ህይወትሽን ትኖሪያለሽ። ያለሽ ይስ ዛስ ዲፈረንት። እሱ እድሜውን ልኩም በሙሉ የምድርን ስቃይ አይቶ ከእንደገና ደግሞ የሰማይን ስቃይ ሊያይሄዳል። አሁንም ደግሞ አይማርም ተመልሶ ኃጢአት ለመስራት ትልቁን ትልቁን ስፍራ የሚይዘው እሱ ነው። እንደ እኔ ንግር ሚልሰ እኔ ሆዴን ከቆረጠኝ በነጋታ ጥሩ ሰው ነው የምታገኙ። እግዚአብሔር ምስክሬ ነው። ሆዴን እንኳን ካመመኝ እንዴት ነው ጌታ ሆይ፣ ምን አጥፍቼ ነው ጌታ ሆይ፣ ይቅር በለኝ። እግዚአብሔር ምስክሬ ነው። አታዩኝም እንኳን ሰው ሳስቀይ መረት እዚህ ጋር ፍጸመ ተለውጦ ነው የሚመጣው። ለምን ብዬ በቃ ለእኔ ያ ራሱ ትምህርት ነው አለም አመሰግናለሁ ስለወደዳቸ ለት አጠራጥሩ እች ብስብስ ሬሳ ከአስር ዓመት በፊት የልጄን ፎቶ ለጥፋ ናቲ በመኪና አደገ አክስደንት አደጋ ሞተ ብላ የለጠፈች ሴት ናት። አስባችሁታል? ሞተ ናቲ ሞተ ያለች ናት። ድብን ትበልሱ። ይህ አፏ ነው ዛሬ ለምዶ ወይ በፖለቲካው ፊት ለፊት አትገጥመኝም። የኔም ቤተሰቦች እና እኔ የሚናገር ነገር ወይ እኔ የሚይዘው ቦይፍሬንድ እና እኔ የሚይዘው እንትን እያወጣች ሌባ ነው እንደዚህ ነው እንደዚህ ነው ብለህ አንደኛ ስም አውጥታለት። ይህ በስባሳ የበሰበሰትል እንደዚህ ሊበሰብስ ከእሷ ጋር ሄዶ ይቅርታ ያለ ሰው ለነገሩ ግም ለግም አብራዝግም ናቸው። ሀሞት የሌለው እከካ እና ይሄ ነው። አይኔ በጣም ያምራል። ቆንጆ ነው ወደቸዋለሁ አይደለም። ቁጭ ብላ ራሱ ትላንትና እነሱ ጋር ቁጭ ብላ እኔ እኮ ለከዋትም ስትል እሷ እኮ እንዴት አንቻልሽ የነካሻት እንኳን አይሏትም እኮ የገዛ ጓደኞቿ ቀድማ እሷ እንደጀመረች ነገር እንዳመጣች ሰርጀሪ እያለች ስትሳደብ የተላላጠች የተወጋጋች እያለች ስትሰዳደብ ዩቱባ ላይ ቁጭ ብላ ልትሸቅልባት ስትል ች የመጣችባት ግን ዝም ይላሉ። ምን አደረገችሽ ምናምን ነገር ለምን እሷ ምናምን እላለሁ። እሱ አይደለች እንደ መጀመሪያ ነገሩን የጀመረችው ዩቱብ ለመሸቂያ ብላ ያወጣቻት እሷ እኮ ናት። እቺ ቲክቶክ ላይ ናት ያለችው፣ ብትሳደብ ቲክቶክ ላይ የሚገኝ ነገር የለም። ለም ቲክቶክ ላይ አትናገራትም። ሄዳ እዛ ቡናን ዘርግታ አይደለም እንደ ስትሳደብ የነበረ ምክንያቱም ሽቄ ነዋ። እናንተ ግን እናንተ ኢትዮጵያ አንዳንድ ሰዎች ችግር አለባት። እውነቱን እውነት ብላችሁ ውሸቱን ውሸት። እኔ አንደኛ ነገር ሰው ስታስታርቁ ነገሩን ከሰዓታት በፊት ላችሁ ክራይም ክሪሚናል ሁሉ ነገር ይጠናል። መቼ ነው የተገደለው? መቼ ነው የተቀሰቀሰው? እንዴት ሊሆን የቻለው? ሰውንም ስታስታርኩ ማስታረቅ ከፈለጋችሁ ማነው ቀድሞ ነገሩን የጀመረው? ማነው መጥፎ ቃል የተናገረው? አመዛዝኑ ከሁሉም ማስረጃ አምጡ። የአፍሪካ ጭንቅላት፣ የበሰበሰ ጭንቅላት ይሄ ነው። ነገ ድጋሚ ደግሞ የሚያጣለው፣ በስነ ስርዓቱ አንድ ሰው ሌባ ከሆነ ሌባ ተብሎ መወገዝ አለበት ባለጌ ተብሎ ባለጌ ተብሎ መወገዝ አለበት። ባለጌውም ጥፋተኛውን በደም ተበዳም አብረ በቃ ታይ ታይ ታይ ታይ ታይ ኦኮቴ እናንተም ለጥቅማችሁ ነው። እናንተም ብትሆኑ እኮ ኔ ዩቱብ አሁን ዩቱብ ስለተዋችሁ ነው እንጂ እንዴት በምን በኩል ቶፒክ እናገኝ ብላችሁ ነበር። አሁን ታይ የምትሏት እናንተ ለምን ትቶ ይችኛ ያችኛ ሶስት ዓመት በሙሉ ስትሰድበን ሶስት ዓመት በሙሉ ስትናገር ዘረኞች ለምን ከኔ ጋር ላስታርቃቸው? አንተ በስመ አብ ማለት ነው አሁን ጴንጤው እንኳ አንተ ግማታም ማለት በአንተ የተነሳ ራሱ ጴንጤ እያስጠላኝ ነው። ራሱ እግዚአብሔር ምስክር ነው። ያ ወጥተህ አስታርቆ እነሱ እህታማቾች ናቸው

እኔ ለሰው አንዴ ነው ጫት የምሰጠው። ከዛ በኋላ ግን መቃብር እኔ አሁን አንተ ከዛ እንኳን ብትወጣና ብትወጣ ባትኖርም ሲቀሩ አብሬ ነው መቃብር። አይገርምህም? እከክ እንዴት እንደምታስጠላኝ ብታይ፣ እከካም፣ ግማታ፣ በስባሳ አንተ የገባህበትን እምነት ራሱ እኔ ሙስሊም ሆን ይሻለኛል። አንተ ያመንከውን እያስከማ ነው እከክ። እግዚአብሔር ምስክር ነው የምላችሁ። ባለጌ ዛሬ ጠዋት ወጥቶ እነዚህ እሷ ሰይጣናት እኔን እኮ ነው፣ እሷ ሰይጣናት አላለም። ለምን እንትናቸው ፕላናቸው ስለተያዘባቸው፣ እነሱም ሶሻል ሚዲያውን ሊቆጣጠሩት ነበር። የለም አሁን ልጆቹ ገንዘብ እየሰሩ ነው። የለም መደፋት መቃናት፣ እናንተ ዘው ተዳፉ ተቃኑ። ተደራጅተው ሊመጡ ደግሞ በሶሻል ሚዲያ የሶሻል ሚዲያ ሰይጣን ነጥሩ ይዘው ማለት ነው። ክክራስን ደግሞ ክክራሲ ይባላል እ አልናደድም የእኔ ቆንጆ አልናደድም። አይባች እኔ ልናደድ። እኔ የምናደደው ሳልናገር ስቀር፣ ሳልናገር ስቀር። እዚህ ጋር ተክተክተክተክተክተክተክተክተክ ብሎ ራሴ ሊደፋኝ ይችላል። እግዚአብሔርን ለራሴ ይገርመኛል ጠንካራ ሴት ነው። አንዳንዴ እንዲላለሁ እንዲ ስንቱ ሞራሉ ተነክቶ ስንቱ ደምን ባሴ ያለቀ እዚህ ላይ ስንቱ የሆነ ነገር ሲሆን፣ የሆነ ነገር ሲሆን እግዚአብሔርን እኔ ይገርማል ብለኝና የሚገርም ጭንቅላት ነው ያለኝ ይላሉ። እኔ ምንም አይሰማኝም። ለምን መሰላችሁ የማይሰማኝ? አንድ ነገር ለምን እንደማይሰማኝ ታውቃላችሁ? ጥሩም ተናገርክ መጥፎም ተናገርክ በሰው ህይወት ላይ ምን የምትለወጥ ነገር የለም፣ ሰውየው ራሱ ካልተለወጠ። አሁን እኔ ጅጅ፣ አንቺ ጎበዝ፣ አንቺ መልካም፣ አንቺ ምናም ብትለኝ፣ አንቺ ጠንካራ ነች ብታይ ዝልፍ ልኮ እንኩኝ አንተ ስላልቀኝ ጠንካራ፣ አንቺ ምናም ናቺ፣ ምናም ብትለኝ ደግሞ ጠንካራ እኮ ሆንኩኝ ና ጎበዝ ከሆንኩኝ ማንን ነው የሚለው ነው የምለው ከኔ ሌላ ለፋስ ነው እንደምትናገር ሰው ስላለ ስላላለ አንተ ሆነ ስትገኝ ብቻ ገባ ሆነ ስትገኝ፣ ግን በዛ በማንነት ላይ በሆንከው ነገር ላይ ባለብህ ነገር ላይ ሰው ሲያጠቃ የዛኔ ውሃ በቃ አገኙ ማለት ነው። ከዛ ላይ ቢናገር የቆርቆሮ ቢራ የሚጠጣ እግዚአብሔር ምስክሬ ነው ቢናገር የቆርቆሮ ቢራ የሚጠጣ ቢናገር አማርጦ እንዳንተ የማይበላ ቢናገር አማርጦ የማይለብስ ቢናገር ችግር ያለበት ራሱ እብድ ያበደ ኪኒን የሚውጥ ገባ ተቸግሮ ራሱ ዚያይተው እንደሰው እንደሰው የማትቆጥረው ወይ ጉድ እንደዚህ አይነት ነገር አለ የምትልበት በቃ እንዲህ አይነት አውሮፓ ስለዚህ ነገር አሁን እስቲ እስቲ ለመስካለ ትላለህ በ እግዚአብሔር ምስክሬን ነው የምልህ እንዲህም ነገር አለ የምትልባቸው አይነት ሰዎች ቢናገሩ

መጠባታችን ስንሞት መርገፋችን ስጋችን መርገፉ አይቀርም። አስበነው ሳይሆን ሳናስበው የምንሞትበት ቀን ሳናስበው ሁላችንም እንደ ብርጭቆ ድሜ ያለ ብርጭቆ እንዲያም እንደው ጥሩ አስቀምጠው ይቀመጣል። የኛ እኮ እንዲህ ቁጭ እንዳለ እዚህ ጋ አያ ምን እኮ ነገር የለውም። የሰው ልጅ በቃ እኔ ይንን የነሳስብ በስማ አልኳቸው እግሬን ሰቅዬ የራሱ ውሃ አብል ጭብዬ ነው። እንደው ብሩ ቢኖረኝ አልኳችሁ የምፈልግበት አለም ላይ ሄጅ እግዚአብሔር ምስክሬ ነው የምነምላችሁ ብሩ እንደው በዛ አርጎ ቢኖረኝ ያው እንደ ከሆድ አላልፋለሁ እንጂ በቃ ተዋት ታደርግና፣ ዛሬ የሆነ ነገር ላይ ተዋት ታደርግና የሆነ ነገር ተዋት በቃ ሳይስ ላይፍ ኤንድ ከዛ ቆንጆ ሽራ፣ ቆንጆ ቦይፍሬንድ፣ ቆንጆ ጋርልፍሬንድ ትይዛለህ አሁን ጆውበቅ ነገር ታደርጋለህ እያልክ መኖር ነው እንጂ ለየትኛው እግዚአብሔር ምስክሬን እኮ ለብር እንጨነቅ። በቃ ምክንያቱም ብር ስለሚገዛት ካለ ብር ምንም ነገር ማምጣት ስለማትችል ነው። ለሚያስጨንቀው ነገር ሰው ሳይተኩስ እራሱ እዚህ ጋር ብሎ አርጎ ትንፋሽ አትሆ እኮ የምትሞተበት እኮ

አለኝ ሲል አትሰምቱም። እና የሚያምር ልጅ አለ እሚያምር ሀያሶስት ዓመት ልጅ ነው አሁን አለ እኔ ሳውቀው እስከ ሀያ አንድ ዓመት ምናምን ነገር ልጁን፣ ጠይቀዋለሁ ልጁ ቆንጆ ሴቶች እዚህ እኮ ወጣት።

አልኩትኝ የምትወጁት ሞታል። ምን ሆኖ ለዋለ ምንድነው? ሀርታንፋክ በሀያሶስት አመት ልቡ ምንድነው የምትሉት እናንተ? ሀርታንፋክ ምንድን ነው ምን አይነት ነው የሚባለው በእኛ ሀገር በሽታ? ሀያሶስት አመተ እኔ በጣም የደረከትኩት ምን እንዴት

ግን ቅዝቅዝ ብሏል ቀዝቀዝ ብሏል። እና ምንድን ነው ያልኩትኝ እዛ ጋር ይሄ ራሱ ለጅጅ ትምህርት መሆን አለበት። ትምህርት ነው ይሄ። ምክንያቱም እኔ እግዚአብሔር ይመስገን ባለው፣ እግዚአብሔር ይመስገን። እንዲያውም እኔ ዛሬ አማረኝን ነገር አርጌ መሞት ነው የምፈልገው። ነገ ይታወቅ፣ ሊሄድ ይችላለሁ። ባይ ባይ ልል እችላለሁ ባይ ባይ ቻው እቃውን ሳልሰበስብ ይሆናል የሚሄደው ነፍሴ። ለምን ብ ደስ ያለኝ ነገር ነማል ምን አቃጠለኝ። አትከኪም እኔ ዊጉ እኮ ነው። ለምድ ተቀርቱ ነት ዊግ ስታደርጉ እዚህ ጋር ዊጉ የታጠፈበት የታጠፈበትና የተሰፋበት ይወጋችኋል። እና እንዲህ እንዲህ የተላላቸው ልማድ እንጂ ትን አይደለም። ዊጉን ሲሰፉት እንዲህ ይታጠፋል እና ጫፉ ቆዳቸውን ይወገዋል። እና ያሳካካችሁ ይመስላቸው ሌላ ነገር አይደለም። መብዛት አይታችሁን እንደሚሉት ለዛ ነው። እና ልጆች ከአሮጊቶች ከእድሜ ፈጆች ከእንደኔ አይነቱ አሮጊት እና እድሜ ፈጅ አንድ ነገር ምትማርኩ ነው፣ ታውቃላችሁ። መድረስ የማይቻሉባቸው ቦታዎች ሊኖሩ ይችላሉ፣ ከገንዘብ እጥረት ግን። ራስን ማስጨነቅ መቅናት፣ ከራስ ጋር መጣላትን ግን አቁም። እኔ በህይወቴ ከራሴ ጋር መጣለሁ ሜይ ቢ ከስንት ያንዴ ለምን ድጠፋ በራሴ ጥፋት ምናምን ካልሆነ በስተቀር ከራሴ ጋር አለጣለሁ። ለምን ይሄ አልሆነም? ከድሮም ለነገሩ ደስ የሚለኝ እናቴ፣ አያቴ እንዲት ይለኝ ነበረ፣ አባቴም እንዲለኝ ነበረ። ትንሽም ሚስጡሽ፣ ትልቅም ሚስጡሽ፣ አታለቅሽም ይሉኝ ነበረ፣ አባቴም፣ አያቴ አሁን አንዳንድ ሰው ይህን ካልሰጣችን ብሎ ሲያለቅስ ልብስ ሲገዛ ምናምን የተሰጡኝን ነው የምቀበለ እንደም ደስ ብሎኝ እንዲህ ወደ ላይ ያረገ በብሉ ኡ ደስ ሲል እንደም ነው ብለው እና ሌላው ደግሞ ለምን ይሄ አልሆነም፣ ለምን ይሄ አልሆነም ብሎ እንት ሲያረጋ ያሉ መሰለኝና፣ እሷ ምንም አትልም የሰጣት እና ምትቀበለው እንደም ደስ ይላል ይባል ነገር አለኝ አለኝና፣ ታስቦ እቺ ነገር ከድሮም የነበረች ነበርሽ ተፈጥሮ ልትሆን ትችላለችና፣ ኦኬ ባለኝ ነገር ደስተኛ ሆኖ ደስተኛ ሆኜ የመኖር እንትኔ ከእግዚአብሔር የመጣ እንጂ ከኔ አይመስለኝም። ይሄ ለምን አልሆነም፣ ይሄ ለምን አልሆነም ማለለም እ በቃ ራሴን አሳምናለሁ። ባለኝ ነገር ቀይኔ ያለኝ ብዬ ራሴን አሳምናለሁ እንጂ ለማግኘት ለምን ትልማል ተሯርታ ከሌለትን አልጨነቅም። አልጨነቅም ለጥሩ ነገር ልጨነቅ እችላለሁ። ለመጥፎ ነገር ምናምን አልጨነቅም። ስለ ቤተሰብ ምናምን ምናምን ነገር ቢሆን ደስ ይለኛል፣ አብሮ መሆን እኔ አሁን ለልጆቼ ልጆቼን እዚህ ለማምጣት የከፈልኩት መስዋዕትነት እኔና እግዚአብሔር ነው የምናውቀው። ግድ ልጆቼ ወንዶች ብቻ ነው ከኔ እንጂ ሴቷ አይደለችም። እና አንዳንዴ እግዚአብሔር ምናልባት አልፈቀደውም የሚሆን አ እግዚአብሔር ሳይፈቅደው ነው የመጣችው ላሉ እሷል እውነት ነው ምላችሁ። አንዳንዴ ማለት ብዙ መጥፎ ነገር የተከሰተ ነገር ስላለን የሆነ ብቻ አልፈቀደውም እግዚአብሔር በግድ ያደረኩትን ነገር ስለሆነ ይመስለኛል። ዛሬ እዚህ ጋር ያለ ባይሆኑ እግዚአብሔር አልፈቀደም። ሴሪየስሊ እሱ ራሷ በጣም ትዝ ይለኛል። አንድ ጊዜ አንድ ጊዜ ኤምባሲ ቆመን እኔ እኮ ከሰጤ ስቶ ከሰጤ የራሳቸው ጉዳይ የምን መጨደቅ ነው ምናምን ስትል ሰምቻታለሁ። እግዚአብሔር እንደ ታዲያ አብረን እኮ መኖር አለብን እስከምችል እዚህ እዚያው ነው ደቀ ምንድን ነው ታዲያ አንቺም ደከመሽ ምናምን ስትል ሰምቻታለሁ አንዳንዴ በግድ የምናደርጋቸው ነገሮች እራሱ ጥሩ አይደለም። እምነት መጨረሻቸው እንትን ነው የሚሆነው። እና ምናልባት እግዚአብሔር የፈቀደ እንዲሁም ሀገር ቤት ሊሆን ይችላል። እኔ በግድ ያንን ነገር ያደረኩት በግድ በግድ በግድ ነች። ኤኒዌይ በሉ ውስጥ ደናምሹ ሌሊት እንገናኝ። ፊልም አይቼ መጣሁ። ደግሞ ይኸውላችሁ፣ እኔ ውስጥ ያለውን ነገር አውጥቼ ሁሉን ነገር ሰጠኋችሁ። ሁሉን ነገር፣ የሚገባ ነገር ደግሞ ያስፈልገኛል። እና ዞር ዞር ልበልና እና ኔትፍሊክስ ላይ ምናምን ላይ አይቼ ዝም ብዬ። ኔትፍሊክስ ብር ሲወስድ አልወድም። በራሱ ጊዜ ሲሆን ደስ ይላል። እንዲ የሆነ ጫን ብለው ምናምን ምናምን ነገር የሚሆን ነገር ይዞ ይጠፋል። ነገር መናገር ፈልጌ ይሄ መናገር ፈልጌ ቆይ ይሄንን እዚህ ላይ ልናገረው ነገ እናገራለው ስል ዛሬ የነበረኝ ነገር በሙሉ ይጠፋልከን፣ ይለ ነገ ወይ ትላንት እኮ እንደዚህ ቆንጆ ነገር እኮ ላረግ ነበረ ምናምን ስል በንጋቱ ሌላ አዲስ ነገር ነው ይመጣ። አዳዲስ ነገር አንዳንዴ ድሮ ጽፈው ነበር ሰለች ወረቀት በዛ መጽሐፍ መጽሐፍ መጽሐፍ እና ራት ደብዳይ የሆነ ሰዓት ላይ መሳቢያ ውስጥ የጻፍኩት ነው እዛ የጻፍኩት ነው እዛ የጻፍኩት ነው፣ እና ኖና አልጸት ብዬ ተውኩት። አሚን። ሁላችንም ፈጣሪ ይጠብቃል። ጋይስ፣ እወዳቸዋለሁ። ቴንክ ዩ ባይ ባይ ቻው። ቴንክ ዩ።